በዛሬው ፕሮግራማችን አንዳንዶቻችን እንደ እምነት የምንወስደው ሌሎቻችን እንደ የጥንት ኢትዮጵያውያን ታሪክ ጥበብ ወይም ሚቶሎጂ ብለን ልንወስደው እንችላለን። ሌሎቻችን ደግሞ በዓለም ላይ አነጋጋሪ ርዕሶች ከሆኑት መካከል በሌላ ዓለማት ሌላ ሕይወት አለ ወይ፣ ካሉስ እየመጡ ይጎበኙናሉ ወይ ለሚሉት የዩኤፎ ኤሊያንስ አልተርኔት ወይም መልቲቨርስ ጥያቄዎች መልስ መስጫም ልናደርገው እንችላለን። ይህ በታላቁ የኢትዮጵያ ታሪክ ጸሐፊ መሪራስ አማን በላይ ተቀንጭቦ የተተረጎመው የኢትዮጵያ ታላቁ መጽሐፍ ዣንሸዋ ነው። Within the field of ufology, there are multiple types of aliens reported.

መጽሐፈ ብሩክ ዣንሸዋ ቀዳማዊ ስለ ሰባቱ ሰማያትና ስለ መቶ ዓለሞች ስለ መጀመሪያውም ሰው ከመሪ ራስ አማን በላይ 2000 ዓ.ም ገጽ አምስት ምዕራፍ 2 በሰባቱ ሰማያት ክልል ውስጥ ስላሉት የመጀመሪያው ርእዮተ ዓለማትና ከዋክብት እግዚአብሔር ከመጀመሪያዊቱ ቀን አስቀድሞ በኃይሉ ቀን ሰማያትን በጥበቡ በዘረጋ ጊዜ የሰማያትን ጠፈር ቀለም በማስተዋል በቀባና በደመደመው ጊዜ በሰማያት ክልል ውስጥ ምንም ፍጥረት አልነበረም። እግዚአብሔር ከአስራ ሁለቱ ሰማያት መካከል በመረጣቸውና ብሩሃን ብሩካን ሆኑ ካላቸው ከሰባቱ ሰማያት ይልቅ በከበረው ግርማው በሚያስፈራው በሰባተኛው ሻሪያ ሰማይ ክበብና ክልል ውስጥ ላይ አንደኛ በአቃጣይነትና በነበልባል የተከበበው የእሳት ዓለም የሆነውን ኮሪብን፣ ሁለተኛ የረጋና ከባድ የሆነ የአፈር ዓለምን ላሌብ ዱላሌብን፣ ሦስተኛ የጠራ ፈሳሽና በረዶ ያለውን የውሃ ዓለም ናጊብን፣ አራተኛ ረቂቅ ተንሳፋፊ ቀላል የሆነውን የነፋስ ዓለምን አዜብን ካለመኖር ወደ መኖር አምጥቶ ፈጠራቸው። እነዚህ አራቱን ታላላቅ ዓለሞች በሻዳያ ሰማይ ክልል ውስጥ አኖራቸው። በእነዚህም ክበብና በውስጣቸው የሚንቀሳቀስ የሚንሳፈፍ ወይም የሚበር ሕይወት ያለው ፍጥረት እንዳይኖር አትሞ አጽንቷቸዋል። የእግዚአብሔር መልእክተኞች፣ መላእክት፣ መናፍስት እንኳን አያልፉ በአካባቢያቸው አይደርሱም። እግዚአብሔር ብሩሃንና ብሩካን ብሎ ባላቸው በሰባቱ ሰማያት ክልል ውስጥ የከበረ ስሙን ለማሳወቅ የጥበብ ኃይሉን ለመግለጽ የፍጥረታት ሁሉ ፈጣሪና ባለቤት የምስጋና ጌታ መሆኑን ታምኖበት እንዲመሰገን ሲል በሰባቱ ሰማያት ምሳሌ ሶስት ፀሐዮችንና አራት ጨረቃዎችን አንድ መቶ ዓለማትን እልፍ አላፍ ከዋክብትን በሰዎች ልጆች አንደበት በመላእክትም አፍ ሊቆጠር የማይችል ልዩ ልዩ የሆነ ግዙፍና ረቂቅ ፍጥረት የማይንቀሳቀስ ማዕድን፣ የሚንቀሳቀስ አየራትን ካለመኖር ወደ መኖር ካለመታየት ወደ መታየት በእግዚአብሔር ቃል ፈጠራቸው። እግዚአብሔር በቃሉ የፈጠራቸው የሦስቱ ፀሐዮች ስም አንዱ ኦሪያ፣ ሁለተኛው ያሬስያ፣ ሦስተኛው እኛ በምንኖርበት ኢዮር ክልል ውስጥ ያለው ቶማስያ ይባላሉ። እነዚህ ፀሐዮች እግዚአብሔር ለፈጠረው ፍጥረት ሁሉ ብርሃንነት ከመሆናቸው ሌላ ሙቀታቸው ለአጥንት ኃይል፣ ብርሃናቸው ለአእምሮ ግልጽነት በመሆን የተፈጥሮ ሕይወትን ያድሳሉ እያጠነከሩም እድገትን ይሰጣሉ። ነገር ግን እኛ ከሦስቱ ፀሐዮች መካከል ቶማስያ የተባለውን ብቻ እንጂ ኦሪያና ያሴርን አናይም። ከኢዮር ሰማይ ክልል ውጭ ናቸው። እንደዚሁ የአራቱ ጨረቃዎች ስሞች አንደኛው ኢራያ፣ ሁለተኛው ናሲያ፣ ሦስተኛው አብላያ፣ አራተኛው በኢዮር ክልል ውስጥ ያለውና እኛ የምናየው በሰው ልጆች የሚፈተነው አስኒያ ይባላሉ። ስለ ሰባቱ ብሩሃን ብሩካን ሰማዮች ስምና በውስጣቸው ስላሉት ዓለማት ከዣንሸዋ መጽሐፍ ከተጻፉት እንገልጻለን። የአእምሮ መንፈስ ያለው በዚህ ይረዳል። ለመስማት ብቻ ሳይሆን ለማስተዋል፣ ለማንበብ ብቻ ሳይሆን ለማወቅ ይበርታ። አንደኛ ክበቡ ጠፈር የሆነ በጠፈሩ በላይና በታች ውሃዎች በክልላቸው የጸኑበት ኢዮር ሰማይ ነው። ለኢዮር ሰማይ በክልሉ 12 ዓለሞችና እልፍ አላፋት የሚሆኑ ታላላቅና ድቃቅን ከዋክብታት ያሉት ነው። በኢዮር ሰማይ ክልል ውስጥ ያሉት አስራ ሁለት ዓለሞች ስም አንደኛ የምድር ሰራዊት እንሆን ዘንድ እኛ የተፈጠርንበት ሐመልማል ምድር ይባላል። ጠባቂውና እንዲሰለጥንበት እግዚአብሔር የፈቀደለት አድማኤል ኪሩቤል ይባላል። የአዳም ነገድ ሁሉ ከእርሱ አብራክ ወጥቷል። ሁለተኛ ዓለም ረሃም ይባላል። ጠባቂው መልአክ ሳውራኤል ኪሩብ ነው። በዓለም ረሃም ውስጥ የሚኖሩ ፍጥረቶች የበግና የፍየል መልክ የመሰለ ገጽ ሲኖራቸው የተሰጣቸው አእምሮ ከሰው ልጆች የላቀ የራቀውን የሚያውቁ የረቀቀውን የእግዚአብሔርን ፍጥረት ማየት የሚችሉ ናቸው። ከእነርሱም ሌላ በረሃም ዓለም ውስጥ የተለያዩ ገጽ ያላቸውና ቁጥራቸው እልፍ አላፍ የሆኑ ፍጥረቶች አሉ። ሦስተኛ ዓለም ገውዛ ይባላል። ጠባቂው ኪሩብ መልአክ ሱሪያኤል ነው። ገውዛን መልካቸው እንደ ሰው ልጆች ሆኖ ቀንድና ጅራት አላቸው። የዝንጀሮና የጉሬዛ መልክ የመሰለ ያላቸውም አሉ። ሁሉም ሁለት እጆችና ሁለት እግሮች አሏቸው። እንዲሁ ግዙፋንና ረቂቃን የሆኑን በራሪዎች ይኖሩባቸዋል። እርስ በእርሳቸውም አይነካኩም። የሳውራ አፈር ቅመው ይኖራሉ። አራተኛ ዓለም ሻርታ፣ ጠባቂው ኪሩብ መልአክ ሰርጣጣኤል ይባላል። በሻርታ ዓለም የሚኖሩ ፍጥረቶች እንደ ዳሞትራ ስምንት እግሮች ያላቸው የአንበጣ ገጽ ያላቸው፣ ምግባቸው እርስ በርስ በመበላላት አንዳንዶችም እንደ እባብ የሚያሸቱበት አፍንጫ ባይኖራቸውም በምላሳቸው መካከል ባለ ቀዳዳ ያሸታሉ፣ በምላሳቸው ይነድፋሉ፣ ያያሉ። በየጊዜው ተፈጥሮው የሚሞቱ ፍጥረቶች ናቸው። አምስተኛ ዓለም ሰውድ ጠባቂው መልአክ አዛዚኤል ይባላል። ሰውዳውያን ወደዚህ ዓለምና ወደ ሌላው ዓለም ለመነጠቅ እድል ተሰጥቷቸዋል። በሄዱበት ምድር ያለው እፅዋት ያደርቃሉ፣ እሳተ ገሞራ ይፈጥራሉ፣ ተንቀሳቃሹን ሁሉ በነፋስ ያደርቁታል። እግዚአብሔር ለመቅሰፍት ያዘጋጃቸው ናቸው። ምግባቸው የሚቃጠል ዲንና ባሩድ የመሰለ ነው። ነገር ግን በሄዱበት ዓለም እንዲኖሩ እግዚአብሔር ስላልፈቀደላቸው ተመልሰው ወደ ተጠሩበት ዓለም ይሄዳሉ። ስድስተኛ ዓለም ሰንበላ ጠባቂው መልአክ ኪሩብ ስምስማኤል ይባላል። በሰንበላውያን ዓለም እልፍ አላፍ የሚሆኑ በአየር የሚንሳፈፉና የሚበሩ በምድር የሚሽከረከሩና ከአዋፋት እንስሳት፣ አራዊትም አሉ። እንደዚህ ምድር ዓለም እርስ በርሱ ይጣላል፣ ይበላላል። ነገር ግን የማይበላላ አለ። እነርሱም ዕድሜያቸው በእነርሱ አቆጣጠር ከመቶ እስከ አራት መቶ ይደርሳል። ነገር ግን የእኛ ዘመንና የሰንበላውያን ዘመን የተለያየ ነው። ሰባተኛ ዓለም ሚሳን፣ ጠባቂው መልአክ ሚሳኤል ይባላል። የሚሳውያን መልካቸው የእንስሳና የአውሬ መልክ ይመስላሉ እንጂ የተፈጥሮ ባህሪያቸው ቅዱስ ነው። እግዚአብሔርን በክብር ያመሰግናሉ፣ ይዘምራሉ ከኤሮሪያ ሰማይ ክልል ውስጥ ከሜምሮስ ዓለም ክበብ ውስጥ የሚኖሩት ሮሃውያንን ይመስላሉ። የተለያዩ የዜማ ድምፅ መሳሪያዎችም አሏቸው። አንዳንድ ጊዜ ወደ እኛ ዓለም ምድር ይመጣሉ። የሚከለክላቸው የአየር ጸባይ የለም። ግዙፋንም ረቂቃንም አሏቸው። በበረሃ ቢሄዱ አይሰጥሙ፣ በእሳተ ገሞራ ቢገቡ አይቃጠሉ፣ ዓለቱን ሰንጥቀው ቢገቡ የሚያግዳቸው የለም። የእግዚአብሔር ፍጥረትን ያከብራሉ። የሰው ልጆችን ይወዳሉ። እግዚአብሔርን ከማመስገን አፋቸው አያቋርጥም። ስምንተኛ ዓለም አቅራብ ጠባቂው መልአክ አቅረናኤል ይባላል። በዓለም አቅራብ ውስጥ የሚኖሩ ፍጥረታት በባህር ውስጥ ይኖራሉ። የመልካቸው ገጽ የዝሆንና የጊንጥ ቅርጽ አላቸው። የተለያዩ የፍጥረት ነገዶች አሉ። ሁሉም በበረሃ ውስጥ እንጂ ወደ ሌላ የአፈርና የእሳት ጠባይ ወዳላቸው አይሄዱም አይኖሩምም። ዘጠነኛ ዓለም ቀውሳ ጠባቂው መልአክ ቀውቃሳኤል ይባላል። በቀውሳ መሬት የሚኖሩ ከእሳት ተፈጥረው ከእሳት ፈሳሽ ውስጥ ስለሚኖሩ ብዛታቸው እንደ ሌሎቹ ዓለም ፍጥረታት አይበዙም። ቀውሳውያን ያገኙትን ይመገባሉ፣ ያቃጥላሉ። የእሳት ሕይወት ነው ያላቸው። አስረኛ ዓለም ዣዲ ጠባቂው መልአክ አጂብ ጀማኤል ይባላል። በጀዲ ወይም ዠዲ ዓለም የሚኖሩ ፍጥረታት ከዚች ምድር ዓለም የተፈጠሩትን እንስሳትና አራዊት አዕዋፋትንም ይመስላሉ። በመልክ በገጽ እርስ በርሳቸው የተለያዩ ቢሆኑም በልሳን ቋንቋ አንድ ናቸው። የተለያየ የድምፅ መሳሪያም ይጠቀማሉ። ከሰው ልጆች የላቀ አእምሮ ስላላቸው የተጠበቡ መርማሪዎች ናቸው። በሰሩት የጥበብ መንኮራኩር ብዙ ዓለማትን ጎብኝተዋል። ነገር ግን ከተፈጠሩበት ከዠዲ ዓለም ተለይተው ስለማይኖሩ ወደ መጡበት ተመልሰው ይሄዳሉ። ምግባቸው እንደ ሰው ልጅ አብስለው የሚበሉና በመዓዛው ብቻ የሚረኩ ነገዶች አሏቸው እግዚአብሔርን በጣም ያመሰግናሉ። አስራ አንደኛ ዓለም ደለዋ ጠባቂው መልአክ ደለዋዊል ኪሩብ ይባላል። ይህ ደለዋ ዓለም የክበቡ ጥልቀት በጣም የጠቆረ ጨለማ ከመሆኑ የተነሳ እንደ በርባኖስ የሚያስፈራ ነው። ነገር ግን በውስጡ የሚኖሩ እልፍ አላፍ ፍጥረታት በትናጋቸው እና በምላሳቸው በማሽተት የሚፈልጉትን መርጠው ይበላሉ። በጆሮአቸው፣ በአይናቸው ፈንታ በምላሳቸው እንዲያዩና እንዲሰሙ እግዚአብሔር ስለፈጠራቸው ጨለማንና ብርሃን ለይተው አያውቁ። አስራ ሁለተኛ ዓለም ሁት ጠባቂው መልአክ ኩንኩማኤል ይባላል። በሁት ዓለም የሚኖሩ ፍጥረቶች እንደ ንብ መንጋ በአንድ ላይ የሚሰፍሩ እንደ ተራራም ይከመራሉ። ከመካከላቸው እንደ ንብ ወይም እንደ ምስጥ አንዲት እናት አላቸው። እናቲቱ ዕድሜዋ አልቆ ከሞተች ሁሉም በነው ያልቃሉ፣ አፈር ይሆናሉ። ሕይወታቸው በእንስቲቱ ብቻ ነው። ከእነርሱ ሌላ ሕይወት ያለው ፍጥረት የለም። በኢዮር ክበብ ውስጥ ስላሉት ዐሥራ ሁለት ዓለማት በዚህ እንዘጋለን። የአእምሮ መንፈስ ያለው አስተውሎ የመርምርና ይወቅ። ጥበብ በዚህ አለ። ሁለተኛ ክፍል፣ ምዕራፍ ሁለተኛ ራማ ራማዬ ሰማይ። በዚህ የራማ ራማዬ ሰማይ እልፍ አላፍ የሚሆኑ ከዋክብትና ኳክብትና ሠላሳ ሦስት ዓለማት አሉ። በሠላሳ ሦስት ዓለማት መካከል ደብረ ቅዱሳን የሆነው የሐዩ ቀዩ ዓለም ይገኝበታል። በዚህ የሐዩ ቀዩ ዓለም ውስጥ የሚገኙ ቅዱሳን ፍጥረታት ከተፈጠሩ ጀምረው በዘለ ዓለም ያለመታከት እግዚአብሔርን ያመሰግናሉ። ለኃይሉም ክብር ያቀርባሉ። እንደ ማር ወለላ እንደ ወተት የመሰለ ጣፋጭና መዓዛው ያማረ ባሕር አለ። ሁሉም በእርሱ ይረካሉ፣ ይታደሳሉ። ሦስተኛ ኢየሩየ ወይም ኢሩያ ሰማይ ነው። በኢየሩይ ክልል ውስጥ በስሟ ሰማያዊት ኢየሩሳሌም የምትባል ብሔረ ሕያዋን ዓለም አለች። ከዚህ ዓለም ምድር የተፈጠረው አድማኤል ኪሩ! በእግዚአብሔር መልክና በእግዚአብሔር አምሳል ተፈጥሮ የእግዚአብሔር ልጅ ተብሎ በኢየሩይ ሰማይ ውስጥ በአድማኤል ስም ኤዶም ወደ ተባለች ዓለም ተወሰደ። ከዚያም በክብር ሲኖር ከእግዚአብሔር ትእዛዝ ከመውጣቱና ከመሳሳቱ የተነሳ ወደ ተፈጠረበት ዓለም ተጣለ። ነገር ግን የተስፋ ዘር የሆነው ዳግማዊ አዳም ተነስቶ የአዳምን ነገድ ነፍሳት የሚሰበሰቡበት የሕይወትና የምሕረት ዓለም እንድትሆን አደረገ። አራተኛ ውዱድ ዱዱያኤል ሰማይ። በዱዱያኤል ሰማይ ክልል ውስጥ የረቀቁና የገዘፉ ታላላቅ ከዋክብትና ሀያ አንድ ዓለማት ይኖሩበታል። ያሬሲያ የተባለው ፀሐይም በክልሉ ባሉት ፍጥረቶች ላይ ብርሃኑን ያበራል። የጨለማም ጥላ ይታይበታል። ቅዱሳን መላእክትና ረቂቃን መናፍስ በሀያ አንዱ ዓለማት ዓለማት ውስጥ እንደ ንብስ ሲራወፁ እንደ መንጋ ከአዋፋት ሲበሩና ሲንሳፈፉ ይታዩባቸዋል። አምስተኛ አርየ አርያም ሰማይ። በዚህ በአርያም ሰማይ የእሳት ፈሳሽ ፏፏቴ የሚፈስበት የሚገለባበት የእሳት ነበልባል ቅጥር የተደረገበት የንፋስና የውሃ ድምፅ የሚንጎደጎድበትን ድምፅ የመሰለ የቅዱሳን መላእክት ድምፅ የሚሰማበት የብርሃናት መላእክት ለእግዚአብሔር ክብር የተሰለፉበት በአንደበት በቃላት ሊነገርም በምሳሌ ለማስረዳት ለመግለጽም በመጽሐፍ ሊጻፍ የማይሞከር የድንቅ ድንቅ የግሩም ግሩም ልዩ ቅዱስ የሆነው መንበረ ጸባዖት ይገኝበታል። በአርያም ሰማይ የእግዚአብሔር መንግሥት ለሰው ልጆች ይታይ ዘንድ በክብርና በምስጋና ይመጣል። መንግሥቱም ለዘላለም ሕይወት ነው። መንግሥተ ሰማያት ተብሎ የሚጠራውም ከሰማያቶች መካከል አንዱ የእግዚአብሔር መንግሥት በአርያም ነውና በዚህ በቅዱስ መንበረ ጸባዖት ላይ የእግዚአብሔር የቃሉ ክብር ይገለጻል። ግዙፋን የሆኑ ሥጋ የለበሱና ረቂቃን የሆኑ ሁሉ ይታዩበታል። በፊቱም እየሰገዱ ከአንተ ከፈጣሪያችን በቀር ሌላ ቸር አባት ጌታ የለንም፣ ለአንተ በአንተ አፍ እስትንፋስ ሁላችንም ተፈጥረናል፣ ስምህን በክብር እየጠራንና መስግንህ ይሉታል። ምሕረቱና ቸርነቱን ለዘላለም እንደሆነ ታውቋል። ስድስተኛ ኤሮሪያ። በዚህ በስድስተኛው ኤሮሪያ ሰማይ ክልል ውስጥ እልፍ አላፋት ከዋክብትና 33 ዓለማት አሉት። ከ33 ዓለማት መካከል እግዚአብሔርን ለካዱና እግዚአብሔርን ለማያውቁ ለአጋንንት መናፍስት ለተገዙና ላመለኩ ሙታን ኃጢያን የተዘጋጀው የዳግመኛ ሞት ዓለሞች፣ የጨለማ ዓለም ሲኦል፣ የእሳት ዓለም ገሃነም የአጋንንት መናሃሪያ መገኛ በርባኖስ፣ የፍዳና የስቃይ መፍለቂያ፣ ዲያብሎስም የታሰረበት በርባኖስ ይገኙበታል። እነዚሁ ከሰላሳ ሦስቱ ዓለማት መካከል አራቱ ዓለማት ለሰው ልጆች ሥጋ ለብሰው ለነበሩ አጸያፊና አስቀያሚ ነው። ከዚህ ከስቃይና ከፍዳ ዓለሞች ነፃ ለመሆን የእግዚአብሔርን የቀኑን ትእዛዞች መጠበቅ፣ መልካም ስራ፣ ስነ ምግባር፣ እውነተኛ የሆነ እምነት መከተልና ማድረግ ነው። እውነተኛ ሃይማኖት ያለው ሰው ከስራው ላስተዋለው ይታወቃልና፣ ይኸውም የሰው ልጆች ፍቅርና ሰላም የሚመጣው ከእግዚአብሔር ነው። ከዚህ የወጣ ግን እስከ ፍርድ ቀን የጨለማ ዓለም ወደ ሆነው ወደ ሲኦል ይጣላል። ከፍርድ ቀን በኋላ እንደየፍርዱ እንደየክፋቱ የሥቃይና የፍዳ ከሦስት ተከፍሎ ወደ ገሃንም፣ ወደ እንጦሮጦስ፣ ወደ በርባኖስ ይጣላል። በዚያ የጩኸት ለቅሶ ብዛት ለዘላለም ከመሆኑ በፊት የሰው ልጆች ሁሉ መልካሙን ሥራ ቢሰሩ እውነተኛውን ሃይማኖት ቢከተሉ የተሻለ ዕድል ነውና እግዚአብሔር በሰጠው ነፃ አእምሮ መምረጥና ማድረግ የራሱ የግሉ ውሳኔ ነው። ሰባተኛ ሻዳያ ሰማይ የእግዚአብሔር ግርማ መለኮት የሚገለጽበት የብርሃናት ብርሃን የሆነው ክብሩ የሚንጸባረቅበት ባለሰረገላ ሰረገላ መንኮራኩር መንበረ መንግስተ ሰማያት ጽርሃ ሰማይ የሚንሳፈፍበት በዙሪያውም እንደ ውሃ ጎርፍ የእሳት ነበልባል ድምፅ የሚሰማበት የእሳት መንጠላኦት የተጋረደበት በሻዳያ ሰማይ ጠፈር ውስጥ የቀተር ንቦች ድምፃቸው እንደ መብረቅ የሚያስደነግጡ መላእክት ብርሃናት በማኅበር ዜማ ለእግዚአብሔር ለክብር ምስጋና የሚያቀርቡበት ሻዳያ ሰማይ ነው። የእግዚአብሔር የዘላለም ሕይወት መንግሥቱን በሰማያት ያጸናበት የሰባቱም ሰማያት ጸጋ የተገለጸበት የሰባቱ ምስጢር ይህ ነው።